እራሱ ራሱ ድርቅ ስላልክ ነው። እነሱም ተደርጎ እየጨመሩልክ የነበረው ሙስሊም ለምን እንደሆንኩ ሊጀምርልህ ወይስ ከክርስትና ለምን እንደወጣሁ ሊጀምርልህ? ሙስሊም ሙስሊም የሆንኩበት ምክንያት አንደኛው ምክንያት አንድን አምላክ በብቸኝነት ነቢያት ከጥንት ጀምሮ ሲያመልኩት የነበረውን አምላክ ለማምለክና ለመገዛት ነው። በነዚ በዛ ውስጥ ደግሞ ማገኘው ጥቅም አለ። አንደኛ ጥቅም ምንድን ነው? ባልሰራሁት ኃጢአት አልጠየቅም፣ ባልሰራሁት ነገር አልረገምም። ይሄ አንዱ ትልቅ እንትን ነው። እኔ በሰራሁት ስራ ራሴ ነኝ የምጠየቅም። እባክህ፣ አይደለም ይሄ በቃ። ሙስሊም የሆንኩበት መሰረቱ ብዙ ላይ ጥያቄ አለ። ቀጥል። አይ ቀጥል። አንድ ላይ አንድ ላይ ይሄ በቂ ነው። ሙስሊም ለመሆን ይሄ በቂ ኦኬ፣ ባልሰራሁት ነገር አልጠየቅም፣ ባልሰራሁት ነገርም አልረግምም። ኦኬ፣ ይሄ ነው ይሄ ነው ሙስሊም እንድትሆን ያደረገ? አዎ ከጥንት ጀምሮ ነቢያቶች ሲያመልኩ የነበረው በምንነቱም በማንነቱም አንድ አምላክ አለ፣ ሰማይን ምድርን፣ ሁሉን የፈጠረ በጌትነቱ ላይ ሌላ አለቃ የለበትም፣ በጠባቂነቱ ላይ እንቅልፍ የለበትም፣ በፈጣሪነቱ ላይ ፍጡርነት የለበትም። በቃ ይህንን አንዱን አምላክ ለመገዛት ነው ሙስሊም የሆንኩት። ይሄኛው በቂ ነው። በቃ ሙስሊም ደግሞ ኦኬ፣ ይህንን ነገር ስታገኝ ያገኘው ከቁርአን ነው አይደል? ኦኬ ቁርአን ላይ ይህንን የእንትን ማለት ኃጢአት እንደማይወራረስ ቁርአን ይነገር፣ አንድ አምላክነት ነው ቁርአን ይነገር። ቁርአን ላይ ኃጢአት እንትን እንደሚል አንዱን ኃጢአት አንደኛው እንደሚሸሩት አንበባ። የውርስ ኃጢአት በእስልምና ይል ኃጢአት እንዳለ አንበባ ኃጢአት አለና የሰውን ኃጢአት ትወርሳለህ የተለያየ ሀሳቡ ነው መጀመሪያ የሰውን ኃጢአት የሚወርስ አለ የሚል አላየህም የለም የሚል የለም እሺ አውጥቼዋለሁ ቁጥሩን አውጣውና ነግረኝ እሺ የመጀመሪያው እንዳልከው ነው ነፍስ ነፍስ ሁሉ በሰራችሁ ስራ ተያያዥ ናት ይላል ይሄ ያለው እሱ ጋር ነው ጥያቄን አንብብና ጠይቀኝ ሀቢቢ አሁን መረጃ ያመጣከው ሰው የሰውን ኃጢአት እንደሚወርስ ነው እንትን ያልከው መረጃ ልትሰጥኝ የመጣው ስለዚህ ምዕራፍ ምዕራፍ አስራ ስድስት እሺ አንብቦ እሺ አንብቦ አንተ አንብቦ እሺ ምዕራፍ አስራ ስድስት ቁጥር ሀያ አምስት ላይ ይህንን የሚሉት በትንሣኤ ቀን አጥያቶቻቸውን በሙሉ ከነዛ ያለ እውቀት ሆነው ከሚያጠሟቸው ሰዎች አጥያቱን ከፊሉን ሊሸከሙ ነው። ንቁ የሚሸከሙት አጥያት ምንኛ ከፋ ይላል። አሁን ዝም በል እሱ ይመልስ። ለምን ይመልስ? ለምን ትሸውዳለህ ማለት ነው። እውነት እሱ ነው አሁን የገባው እሱ ስለሆነ እሱ ይመልስ ነው አይደለም? ግን አሁን ምንድን ነው የሚሆነው መሰለህ የሆነ አፌ ማዘጋት ነገር እንጂ አይደለም። እኔ ይህንን ሀሳብ እራሱ ያመጡት እኮ እሱ ነው። እኔ የአጢያት ውርስ ምናምን አለመጠዋለ ይህ ቅስ ራሱ ለውርስ አጢያት እንደማይሆንም ታውቀዋለህ። ጃቢር ቀጥል፣ ግድ የለም። ወይላ አንበቦና አብራራልህ። እሺ፣ እዚህ ጋር ምንድን ነው ጥያቄ? ቃል በቃል አወጥተህ ነገር ጥያቄ ኃጢአተኛው የነዚን ኃጢአት እነዚህኞቹ ይሸከማሉ እኮ የቱ ጋር ነው ቃል በቃል አወጥተህ አሳይ? ይኸው ይህንን የሚሉ በትንሣኤ ቀን ኃጢአታቸው ምንኛ ከእነዚህ በሙሉ ከእነዚያ ያለ እውቀት ሆኖ ከሚያጠሟቸው ሰዎች ኃጢአቶች ከፊሉን ሊሸከሙ ነው። ኃጢአት ከፊሉን የሚሸከሙት እነዚህኞቹ ናቸው። እሺ ከላይ ጀምሮ ለአንብብልክ ይህን የሚሉት በትንሣኤ ቀን ኃጢአቶቻቸውን በሙሉ ከነዛ ያለ እውቀት ሆነው የሚያጠሟቸው ሰዎች ኃጢአትን ከከፊሉ ሊሸከሙ ነው አለ። የሚያጠሟቸው የተባሉት እነማን ናቸው? እነዛኞች በትንሣኤ ቀን ኃጢአተኞች በሙሉ ይላሉ አንተ እዚህ ጋር ያለ ላስረዳህ ወይ ላስረዳህ ችግር የለውም። ሀጢአትን የሰሩ ሰዎች አሉ። እነዛ ሀጢአት የሰሩትን ሰዎች ደግሞ ፈለግ የተከተሉ ሰዎች አሉ። አባካ የሚያጠሟቸው የተባሉት እነሱ ናቸው። የሚጠሟሉ የሚያጠሟቸው ደግሞ አሉ። አባካ ስለዚህ እነዚህ የሚያጠሟቸው እነዛን አጥመሟቸዋል። እነዚህ ደግሞ የጠመሙት ደግሞ የእነሱን ፈለግ ተከትሏል ማለት ነው። አባካ አይደለም? ከዛ በኋላ ሰዎቹም ሀጢአቶቹን ከፊሉ ሊሸከሙ ነው። ንቁ የሚሸከሙት ሀጢአት ምነኛ ከፋ ይላል አይቃ ይሄ አሁን የሚሸከሙት ኃጢአት በጥመት ላይ አንድ ላይ አብሮ የጠመሙ ሰዎች አሉ። አይቆ ተረርተው ካል ሀሳቡ እንደሱ አይደለም። እሺ አስረዳኝ። እሺ አንተ እንደ ይኸውልህ ይህንን የሚሉ በምን እንደሆነ ታውቃለህ? ቆይ አንድ ላይ ተረጋጋ፣ ታወራለህ። ዝም ብዬ ሳዳመጥህም ነበር እስካሁን ቦኒ ማለህ እኔ እና ቦኒ የምንተዋውቀው የዛሬ 11 አመት ነው ማቀው ማልቶክ ላይ ነው ማቀው ፓልቶክ ላይ ተመሳሳይ ነው። ስስልም ይህን ጥያቄ ነው የጠየቀኝ። አላህና መላእክቱ የቂያማ ቀ ምስክሮች ናቸው። ይህን ጥያቄ ጠይቆኝ ውስታዝ አዋይድር መለሰለት። ይህንን ይህንን መልስ ይዤ ስቲል ነው አሁንም እየመለስኩኝ ነው ያለሁት። ያውቀዋል ሱረቱ ነህል ምዕራፍ አስራ ስድስት ቁጥር ሀያ አምስት ላይ ጠይቀኸኝ፣ እንዴት ሰለምክ ብለህ ጠይቀኝ። ይህችን ጥያቄ ጠየቀኝ። ይዛሬ እኔ ደግሞ ክርስቶስን እና ክርስቲያን እንደሚሆንኩት የሆንኩት አንተ ሰብከኝ ነው ወይ አይደለም እሱን አይደለም ምልህ። ግን ማለት ማለት እንዳረሳሁልህ ነው እንድታቀው ነው እንዳረሳው። ልክ ይህን ጥያቄ ስጠይቀኝ እኔ ያኔ ሙሉ ቁራን አላቅም፣ ምክንያቱም ሙሉ ቁራን ላላቅ ይችላለሁ። እና ልክ ስጠይቀኝ መሀል ላይ ውስታዛ ወይደር ገባና ውስታዛ ወይደር ይሄንን ጥያቄ ሲያብራራ ያስኩት። ማንኛውም ሰው ስብሰብ ሲመጣውን ይህን ጥያቄ መልስ በአንተ የተነሳ ነው ይህን ጥቅስ ያወቁ እስቲ እናው ግን አንተ ግን ይህን መልስ ተመልሶልህ ኡስታዝ ዋይደር ባገኘው አጋጣሚ አዳዲስ ሰዎች የሚሰልሙትን ሰዎች እየፈለግ እጅም እሱን አሁን ምንም የሚናገረው ነገር የለም አይወረስም አለ። አሁንም አላመጣ አስራ ስድስት ይወረሳል አይልም። ምንድን ነው የሚለው? እኔው እሱን ይህ የሚሉትን በትንሳኤ ቀን አጥያቶቻቸው በሙሉ ከእነዚያ ያለ እውቀት ሆነው ከሚያጠሟቸው የጠመሙ ሰዎች የሚቀጠጡትን ቅጣት ከነሱ ላይ ሳይጨመርና ሳይቀነስ ወደ ነርሱ ይመጣል። በማጥመማቸው በማሳሳታቸው የተነሳ የሚሳሳቱት ሰዎች የሚቀጠጡትን ቅጣት አሳሳቶቹ በሚያሳስቱበት ምክንያት ይቀጣሉ። ረሱላ ሰለም ይህንን ጥቅስ ሲያብራሩት ምን አሉ? ታላቁ ሙ ሙፈሲር ብኑ ከሲር የረሰላ ሰለም ሱነ ብኑ ማጃሪ ምን አሉ? ያላ መልክተኛም እንዲህ አሉ ማንም ጠሪ ሰዎችን ወደ ጥመት የሚጠራ የተከተለው ሰዎች የሚሸከሙትን ኃጢአት ከእርሱ ላይ ሳይገደልና ሳይሳይል ይሸከማል። ማንም ጠሪ ሰዎች ወደ ምሪት የሚጠራ የተከተሉ ሰዎች የሚያገኙትን ምንዳ ከእነርሱ ላይ ሳይጎደል ይሸከማል አለ። ለምሳሌ አንድ ሰው ወደ ኢስላም አንድ ሰው ከጠራው እና ያ የጠራው ሰው የሚያገኘውን አጅር ወደ እኔ ይሸከመዋለሁ ማለት የውርስ ኃጢአት ነው። ወደ ወደ ቅነት መምራት የውርስ ነው፣ ውርስ ነው ነው ወይስ በፈቃድ ላይ የተመሰረተ ነው አሁን ለምሳሌ አንዱ ነፍስ ሁሉ በራሷ ትያዛል ይችላል ይሄኛው ግን ስለማጥመም ነው የሚያወራው ስለ መጥመም አይደል የሚያወራው የጠመመ ሰው አሁን አንተ የምታወራው ስለጠመመ ሰው ነው ቡንዬ ይሄኛው የሚያወራው ግን ረሰላሌ ሰለም ያሉት አንድ ሰው ወደ ጥፋት መንገድ የመራ ሰው የተጠፋውን ሰውዬ የሚያገኘውን ቅጣት ወደ እሱ ይመጣል አንድ ሰው ደግሞ ወደ ቅንነት፣ ወደ ጥሩ ነገር፣ ወደ እውነት የመራ ሰው ወደ እውነት የተመራው ሰውዬ የሚያገኘውን አጅር ወደ እሱ ይመጣል በሚለው አረፍተ ነገር ውስጥ ስለ ውርስ ኃጢአት የሚናገረው ኃይለ ቃል አለ። ተለይ ትችላለህ። የውርስ ኃጢአት የአንዱን ኃጢአት አንደኛው አይጠየቅም ነው አለ። መነሻችን ይሄ ነው። አሁን አሁኑ ይጠየቅ አይደለም እኮ የዛኛው አይደለም። ይሄኛውን ጨርሳ አስራ ስድስት ሀያ አምስትን እንጨርስ እና ወደ ሌላ እንሄዳለን ሰውየው ያለ እውቀት ስላጠመመው ከዛ ካጠመመው ሰውዬ የሚቀጣውን ቅጣት ሰውየው ይቀበላል ማለት እንጂ የዛኛውን እንትን ምንም ባላደረገው ነገር የዛኛው ኃጢአት ወደዚህ ይመጣል የሚል ነገር አለ። እዚጋ ስለ ውርስ ኃጢአት ኖ በትንሳኤ ቀን የኃጢአታቸውን ይለላ ኃጢአታቸውን በሙሉ ከነዚያ ያለ እውቀት ኃጢአታቸውን የራሳቸውን ነ ተመልከት፣ እዚጋ መጀመሪያ ለ ኃጢአታቸውን በሙሉ አለ። ከዛ በኋላ ደግሞ ሌላኛው ደግሞ ምንድን ነው ከነዚያ ያለ እውቀት ከሚያጠሟቸው ሰዎች ኃጢአት ከፊልን አለ የትኛው ነው ከፊል የተባለው? ሰውዬው በመጥመሙ ለምሳሌ፣ አላ ይጠብቅህና አንድ ሰው መጥቶ የጀሃነም ለጀሃነም የሚዳርግህን ነገር ክህደት ቢያስተምርህ ከዛ በኋላ የምሰራውን አጤፍ መሙሎ አይመጣም። ራሱ ልክ። ግን ያኛውን ያጠመ ለገሃነም ወይም ደግሞ ለኩፍ የዳረገ ሰውዬ በማድረጉ የተነሳ ይጠይቃል። ነው ፖይንቱ ያለው። ልክ እንደዛው ተመሳሳይ እኮ ነው ያልኩ። ማንም ጠሪ ሰዎችን ወደ ምሪት የሚጠራ የተከተሉትን ሰዎች የሚያገኙትን ምንዳ ከእርሱ ላይ ሳይቀነስና ሳይጨመር ይሸከማል ብለዋል። ረሱ ላ ሰለም ያስ ውርስ ነው። ጽድቅ ይወራረሳል ማለት ነው። ስለ ውርስ ነው የሚናገረው ሐዲሱ ቦኒ ቤአዲሱ ላይ ው ሱነን ኢብኑ ማጃ አውጣለት ስሚዞዬ ሱነን ኢብኑ ማጃ መጽሐፍ አንድ ሐዲስ ሁለት መቶ አስር ላይ ያውል

ተርጉምለት። ማንም ሰው ሰዎችን ወደ ምሬት የሚጠራ የተከተሉ ሰዎች የሚያገኙትን ምንዳ ከእርሱ ላይ ሳይጓደል ይሸከማል። እሺ፣ ይቀጥል። ከዛ በኋላ ዊታውት ቢንግ ዲሚኒሽድ ኢን ኤኒ ሪስፔክት ኤንድ ሁ ኮልድ የጠራ ሰው ሰዎችን ወደ ምን ወደ ኢረር ወደ መጥፎ የጠራ ሰው ሻል ልክ እነሱ ወደ እነሱ የተጠራ ማለት ወደ መጥፎ ስራ የጠራ ሰው እነሱ ባደረጉት ማለት ነው። ልክ ኸይር ስራውን እንዳመላክተው እንደሚያገኘው ሁሉ መጥፎ ስራም ሲያመላክት ማለት ነው። ከእነሱ ሳይቀነስ ተመሳሳይ የሆነ በርደን እሱ ላይ ይሆናል ማለት ነው። ላይክ ዞስ ሁ ኮሚቲት ዊዛውት ዴር ሲም ቢንግ ዲሚኒሽድ እነሱ የሰሩት ምን ሳይሆን ሳይቀነስ፣ ሳይጨመር ይላል በኸይሩም በመጥፎም ይሆን ወደ መጥፎ ነገር የመራ ሰው ያ የተመራው ሰውዬ እሱን በመጥፎ ነገር ስለመራው ሰውየው ሊያገኘው የሚችለውን ቅጣት በመጥፎ ነገር በመምራቱ ሰውየው አጥማሚው ይቀጣል ማለት ነው። ያ ደግሞ ወደ ምር የመራው ነገር ወደ ቅንነት ወደ እውነት የመራ ሰው ደግሞ ካለ እሱ ሊያገኘው የተመራው ሰውዬ የሚያገኘውን አጅር ይሄኛው ደግሞ ወደዛ ስለጠራው አጅሩን ያገኛል። ስለ ውርስ ምንም ነገር የሚናገረው ነገር ስለዚህ ምንድን ነው መሰለህ ይሄ ነገር የዛሬ አስራ አንድ አመት ተመልሶ እኔ ፊት እራሱ መጠየቅ የገረመኝ፣ ቦኒ ማለት ህሊናህን እራሱ አንተ ፊት መጠየቁ ነዋ። እኔ እኮ እኔ እኮ አይደለሁ። አይ ተጠይቀህ አይደለም እኔ እያለሁ ለእኔ ጠይቀኝ። የዛሬ አስራ አንድ አመት አለመጠየቄ አለ። አስራ አንድ አመት ማለት እንግዲህ አንተ ሙሉን አንተ ባይበላህ አላቅም አላቅም የምትለው አንተ ሸመገልክበት፣ አረጀህበት ክርስትናው ላይ ማለት ነው። አረጀህበት፣ ሸመገልክበት፣ አርጅተህበት፣ ሸምግለህበት ሸምግለህበት ያኔም እኮ ምንድነው? ሸመገልክበት፣ ክርስትናው ላይ ማለት ነው። አርጅተህበት ክርስትናው ላይ የማታውቀው ነገር እንዳለ ራሱ ጃ እያሳየ ነው ያለው። ልክ በተመሳሳይ ደግሞ አሁን ያኔ እኛ ገና ገና ማለት ገና እንደሰለምኩኝ ዘለመተ ምንድነው ያደረግከው? ጥያቄ አለኝ አልክ። ለማሲባል ለወሂድ አልክ። ምንድነው ጥያቄ ስትባል ይችን ጥቅስ አመጣት።

አንተ ያልከን የነበረው ቁርአን እኛ ወርደዋል እኛን ጠብቀዋለን የሚለው ዚክር ነው የሚለው እንጂ ቁርአን አይልም የሚል ከአንተ ሰምቼ ምንድን ነው እንደዚህ ይላል። ስለዚህ ተውራትና ኢንጂል ተጠብቀዋል ብለህ እሱን ጠየቀ። አንደኛ ነገር ጠየቅ። ሁለተኛው ጥያቄ ደግሞ ይህንን ጥያቄ ጠየቅ። ግን በስርዓቱም እኮ ነፍስ የሌላውን ኃጢአት አትሸከም።